ዛሬም በደስታዋ ቀን ፕራንክ አደረጓት፣ ሀይሚን። ሰላም ሰላም፣ ወደ ጃና ለቤተሰቦች ቤተሰቦች እንዴት ናችልኝ? ሰላማችሁ ይብዛልኝ። እንዴ እፉዬ፣ የምናስበሽ ነው። ትናንት ሀይሚዬ ምድሪቷ አልበቃት ብላ ጮቤ እየረገጠች ዱባይ ምድር ልገባ ነው ብላ በደስታዋ ቀን ፕራንክ። በጣም ያሳዝናል፣ አስደንግጠሽብናል። በዚህ ሰዓት ላይ ሀይሚና ብሩኬ ያው ዱባይ እንግዲህ ሀቢቢ ዌልካም ቱ ዱባይ ብላ ጠርታቸው ይኸው ገብተዋል ማለት ነው እንግዲህ ታራግጧታል ዱባይ ምድርን እሷን በሰላም በሄር ተቀብላቸዋለች። እና እንግዲህ ያው በእርግጥ ሀይሚና ብሩኪ ብዙ ጊዜ ቪዲዮ ካልሰሩ እኛ በጣም ይደብረናል። እውነት ለመናገር ማለት በተለያየ ሚዲያ አሉ ማለት በቲክቶክ አሉ በኢንስታግራም ቤትን ቦታ አሉ። እነሱ ግን ብዙ ጊዜ እንደታዘብኩት ከሆነ ማለት ነው ዩቲብ ቪዲዮ ካልሰሩ በጣም ብዙ ሰው ይጠብቃቸዋል። በጣም በጣም ማለት ነው እና ነገር ግን በቤታቸው ባይመጡም በፉዬ ቤት መጥተዋል። በፕራንክ መልኩ ቢሆንም ማለት ነው። ትንሽ ሀይምዬን አስደንግጠሽብናል ፉዬ። የእኔ ቀጫጫ ሀይምዬ፣ ብዙ ጊዜ ማለት ነው ሀይሚ በራሷ ቤት ነው እንጂ ፕራንክ ስትሰራ ጀግና ጀግና የምትሆነው በሰው ቤት ስትሰራ። በቃ አሳዛኝ ባህሪ ነው ያላት። እኔ በጣም ነው የምታሳዝነኝ መቤቴ ብዙ እንኳን አትናገርም እኮ የምር ያ ሰው በጣም ብዙ ነገር አውርቶ አንድ ነገር ነው የምትመልሰው። እንደዚህ ስል ደግሞ እንትና ትስትለኛለች ለምለም። ስለ ሀይሚ ባህሪ ስለ ሀይሚ ማንነት በጣም በደንብ አድርጋ ነው ያብራራችሁ ምን አይነት ባህሪ እንዳላት። እና በጣም ብዙ ጊዜ አስር ወሬ አውርታችሁ አንድ ብቻ ነው የምትመልሰው ብላለች። እና ብዙ ጊዜ ፕራንክ ሲያደርጓት ብዙ የምታወራ ልጅ አይደለችም፣ ምንም የምታወራ ልጅ አይደለችም አንዳንዴ ብቻ ነው የምትመልሰው። ነው እንግዲህ ብሩኬ ጥሎች ሊሄድ ነው፣ አውቆ ነው ያንችን ደስታ ስላየ ነው እንጂ አይወስድሽም፣ ብቻውን ነው የሚሄደው እያለቻት ነበረ እና ወይ ብቻውን ከሀይሚ ውጭ ወደ ውጭ እናቴ ብቻውን የሚሄድ ምን በወጣው። እና እሷም ደግሞ አላምንሽም፣ እኔ ብሩኬን አምነዋለው፣ በፍጹም እንደዚህ አያደርግም በሌላይ ብላለች። በትክክል ያመንሽ እኮ የሚታመነውን ሰው ነው፣ የእኔ ቆንጆ ሀይሚዬ። በሀይም በብርኬ መካከል ያለው እምነት ደግሞ በጣም ይለያል። እሱም እሷም በጣም ነው የሚተማመኑት፣ እና ዙራ ፕራንክ ሲያደርጓት ያው ቶሎ የምታምን ልጅ አደለችም እና አሁን ከደወልኩለት ራሱ ይደብረዋል፣ የሆነ እንዳላመንኩት አይነት ስሜት ይሰማዋል ነው ያለችና ተመሳሳይ ባህሪ የሰው ልጅ ልቡ ሲገናኝ ተመሳሳይ ባህሪ ነው ያለው። ከዚህ በፊት ፍፄ ብርኬነ ፕራንክ አድርጎት ማለት ሰደበችን ብሎ ማለት ነው። አሁን እንደማሰድብህ አውቃለሁ ግን ስደውልላት ራሱ እንዳይደብራት ፈራ ሆነ ያለው። ብሩኬና ሀይሚም ዛሬ ይሄን ደገመችው። ብቻ በመካከላችሁ ለእምነት በጣም ልዩ ነው። ፍቅርና እምነት አብረው ይጓዛሉ። ሀይሚና ብሩኬ ፍቅራችሁና እምነታችሁን ጠበቅ አድርጋችሁ ያዙ፣ የኛ ወዶች እዬ ስትተማመኑ ፍቅር ይመጣልና ብሩኬ በጣም ብዙ ጊዜ ይናገራል ስለ ሀይሚ፣ ማለት ስለ ሀይሚ የማላውቀው ነገር የለም ምንም አንዳች ቅንጣትም አላቀው የለም ብሎ ይናገራል እና ሀይሚም እንደዛው ነች። እና ያማ ላይ ግን ፉዬ አላመነችም ሀይሚ፣ ምክንያቱም በእንደዚህ አይነት ነገር እንደማይቀልት ታውቃለች። ይሄ ፕራንክ ግን ማለት ነው አስቡት፣ ለሀይሚ እውነት ሆኖ ቢሆን ምን ያክል እንደምትሰበር ነው ያሰብኩት ው በጣም ነው የሚከብደው። እንኳን እሷ ለእኛ ራሱ በጣም ከባድ ነው የሚሆንብን እና ግን ደግሞ ብሩኬ በእንደዚህ አይነት ነገር ቀልዳ ያቅም ብያቸዋለሁኝ። እሱ ጀግና ወንድ ነው፣ ስራውን በተግባር የሚያሳይ ምርጥ ልጅ እና እንግዲህ ሀይሚና ብሩኬ ዱባይ የመጀመሪያቸው ነው። ከዛ በኋላ ገና በጣም ብዙ ሀገር ይሄዳሉ። እመኑ፣ በጣም ብዙ ሀገር ይጎበኛሉ። እንቁላል ቀስ ምንድን ነው እንቁላል ቀስ በቀስ በእግሯ ትሄዳለች አይደለም የሚባለው? ሀይሚና ብሩኬ ደግሞ እመኑኝ፣ ቀስ በቀስ እኛ ያልጠ ፍቅር ቦታ ነው የሚደርሱት እና ዋናው ነገር ፍቅርና እምነታቸው ተጠብቆ ይኖርልን፣ እንጂ ገና ገና ብዙ ሀገር ይጎበኛሉ እነዚህ ልጆች ማለት ነው። ሲጀመር በሁሉ ዘንድ ተወዳጅነትን ያተረፉ ልጆች ናቸው። ስለ ሀይም እና ስለ ብሩኬ ሰው ሁሉ ያለው ስሜት በጣም ይለይብኛል እና በጣም አንድ ቀን ሲቀሩ እንኳን ምን ያክል እንደሚረበሹ፣ ምን ያክል እንደሚጨነቁ የምናየው ነገር ነው እና እንግዲህ የእኛ ጨረቃዎች ከዱባይ መልስ ደግሞ ኔክስት ታይም በቃ በሌላ ሀገር እንደምናያቸው እርግጠኛ ነን። እኛም የእናንተን ፍቅር የመጨረሻውን ለማየት ያቆየን ከእናንተ ጋር እናንተን በፍቅር ጸንታችሁ ኑሩልን እና እፉዬ በጣም ነው የወደድኳት። የወደድኳት ደግሞ የሆነ ጊዜ ላይ ታስታውሳላችሁ፣ ሪፖርት ታይም ያለቀሰች ጊዜ ታስታውሳላችሁ? አላልኩም? ያ ነገር እንዴት ይረሳል! እንዴት ይረሳል ያ ብሩኬ ዱባይ ሄዶ ያለቀሰችው ለቅሶ እና በዛ ሰዓት ከእሷ ጠረፍ የነበረችው እፉዬ ብቻ ነበረች እና የእመኑኝ በዛ በጣም ነው የወደድኳት እፉን ማለት ነው ከሀይሚ ጎን ስለነበረች ምንም ብሩኬን ባደርስበትም ራሱ ጠርታ ማምጣቷ እንዴት እንደወደድኳት እንዴት ደስ እንዳለችኝ በዛ ጊዜ ያው እፉዬ ማለት ብዙ ውጣ ውረዶችን ያሳለፈች እህታችን ነች። መዳን ዩቱብ ላይ ራሱ ኢንተርቪዋን ሰምታችሁ ከሆነ በቀላል ህይወት እንዳላለፈች ነው ስትናገር የነበረው። እና ያው ማንም ሰው በህይወቱ በጣም ብዙ ተፈትኖ ያልፋል። ዋናው ደግሞ ማለፉ ነው። መቼ አትፈተን አይባልም። እና ስትፈተኑ ነገን ለማየት እስከሆነ ድረስ እና እንግዲህ ጨረቃዎቻችን ዱባይ ላይ ቀጭቀው እያሉ ነው ማለት ነው። ዱባይ ያላችሁ ደግሞ መውጣት የምትችሉ እንደዚህ እነሱን ማግኘት የምትችሉ የምር አግኟቸው። ያው ብዙ አድናቂ ያላቸው ዱባይ ላይ ማለት ነው ሀይሚና ብሩኬ። ስለዚህ ማግኘት የምትችሉ ከሆነ የምር ሳታገኟቸው እንዳይሄዱ ማለት ነው እና ያው ስታገኛችሁ ደግሞ ቪዲዮ ስሩልን ማለት አገኘናቸው ምናምን ብላችሁ ማለት ነው። በተረፈ ውድ ጨረቃ ፋሚሊዎች የሀይሚና የብሩኬ ወዳጆች ደህና አደሩልኝ። መልካም አዳር ይሆንላችሁ።